ይድረስልኝ ለጋዜጠኛ አመሃ ደገፋ ሐማርሃ ሚዲያ። ገለቴ ቡሩቃ ስንት ባል ነው ያላት? አመሃ የገለቴ ቡልቃ ባል አንተ እንተርቢ ያደረግከው ነው። ማክስ አጥልቆ የመጣ ወይስ ትዳሩን ለሶስት ነበረ ያገቡት? የእህቴ ልጅ ነው የሚለው የፌዴራል ፖሊስ ገራፊው የነበረው የደህንነት ኃላፊው፣ እነዚህ በሙሉ አንተ ጋር መጥተው የነበሩት እኮ በወቅቱ ገለቴ ጋብቻ ከነሱ ጋር በነበራቸው ጊዜ ከእነዚህ ሦስቱ ባሎቿ እንደ ባሏ ነው መልስ የሚሰጡት እንጂ እንደ ዘመድ፣ እንደ ጓደኛ ባልዮ የተባለው እንኳን በዚህ መልክ ያስተባብላል ብዬ አላስብም። አማ አንድ ጥያቄ አነሳለሁ። ጥሩ ነው ለማመሳከር ያመጣበት ሁኔታ ገለቴ ቡሩቃ በላባ ያመጣችሁ አይደለም። ባልዮም ከጀርባ ላባ አለበት ብሎ ሲከራከር እውነት እውነተኛ ባልዮ ይሄ ካልሆነ በስተቀር እኔ ነኝ ከጀርባ ያለውት ካል አለ በስተቀር እውነተኛ ባልየው እንኳን ይሄ ራሱ ባል ነው የሚመስለው። አመላለሱ ባል ነው እንጂ ጓደኛ አይመስልም። ነገር ግን አንድ በተጨባጭ ውሸት እንደሆነ የገለቴ ቡሩቃን ላብ ለመብላት ተባብሮ የሚያደርጉትን ነገር ላሳየ አመሃ ደገፋ ሁሉን ነገር እንደሚያቅ ተናገረና በወንጀል የሚያስጠይቀው ነገር እንዳለ ሲያቅ የሸሸበትንና በውሸት ሊያስተባብል እንደመጣ አንድ ነገር ብቻ ላስጨብጥ። አመሃ ደገፋ ይሄ የፌዴራል ፖሊስ የደህንነት አባል የነበረ በወቅቱ ፈላጭና ቆራጭ የነበረ ገለቴ ቡሩቃ እዚህ ውስጥ የከተቱት ራሳቸው እንደሆነ መረጃ የሚያሳይልን ነገር ከዚህ በፊት የመኪና አደጋ አደጋ ሊያደርሱበት መኪና ሁሉ በጥይት ተበሳስተዋል። አለ እንግሊዝ ያለው የእህት ልጅ የፌዴራል ፖሊስ የደህንነት አባል ፈላጭና ጎራጭ የጌታቸው አሰፋ ቀኝ እጅ ነበረው ይሄኛው። ይህን ጥያቄ ኢትዮጵያ ውስጥ ስለጠየቅከው በወቅቱ መኪና በጥይት ተስ ሲበሳሳ ለፖሊስ ሪፖርት አድርጋለሁ ካየ ተብሎ እንደሚጠየቅ በህግ ስለሚያቅ አላየውም አለ። ሌሎችንም አላያቸውም ማለት ነው። በውሸት ነው ሊመሰክር የመጣ የዚህን ሁሉ ባል ከሚገልጸው በላይ የገለጸው ድፌን እንዳርጎ ለእውነት ነው ልመሰክር የመጣሁት ያለ ራሱ ባል የሚመስለው አብሯት ጋብቻው ለሁለት ካላገቡ በስተቀር ባል እንኳን በዚህ መልክ አይከራከርም። ውሸት እንዳወራ ግን ያንተን ቪዲዮ ከተከታተሉ ሰዎች ውስጥ ይህን ቪዲዮ ላሰማ አመሃ ደገፋ፣ ይህም ቪዲዮ ላሰማ አመሃ ደገፋ አዳምቱ። እንዲህ እንዲህ አይነት አደጋ ገጥሞት ነበር። እንዲህ አይነት አደጋ መግጠሙ በአጋጣሚ አልሰማሁኝም፣ ግን በሚገርም ሁኔታ ደጋግሞ ይናገር ነበር። በጣም ደጋግሞ ይናገር ሁላችንም እና ትልቅ አትሌት ነች። እና እንደ ሴት ደግሞ አንደኛ አትሌት ነች፣ ሁለተኛ ሴት ነች። ስለዚህ ሴት አትሌቶቻችን ምን አይነት ችግር ፌስ እንደሚያደርጉት ታውቃለች። ያ ተሰምቷት ሊሆን ይችላል የተናገረችው በዛ ልክና የሚያሳዝነኝ ጭራሽ ልጅ አለመውለዷም ጭምር ነው። ሶ ልጅ እንዳትወልድ ያደረገባቸው አጋጣሚዎች አሉ የሚል እሳቤ ይፈጥራል ብዬ ያስባለኝ የመሲ አነጋገር፣ ምናልባት በኋላ ሌላ ጊዜ መታ በደንብ ክላሪፋይ ካላደረገችው በስተቀር መዘረፏ ብቻ ሳይሆን ልጅ አለመውለዷ መውለዷ የሚያሳዝነኛል ስትል፣ ይሄ ሰው ልጅ ላለመውለዷ የሆነ ነገር ተጠቅሞ ሊሆን ይችላል ብለን እንድናስብ እንገደዳለን። እንዲህ አይነት ነገሮች አሉ ለባለቤቷ ልጅ ላለመውለዷ አንድ ፐርሰንት አስተዋጽኦ አለሁ ብያ ላስነው ፍላጎት ተነጋግረው ነው ያቆዩታል። ስለዚህ እነሱ መካከል አሁን እኔ ያንን ነገር እንደ አንድ ማስተዛዘኛ ወይ ደግሞ እንደ አንድ ነገር መቅረቡ ተገቢነት አለው ብዬ አላምን። ምክንያቱም እቺ ልጅ በፕሮግራም እቅድ ይዛለች። አሁን ይሄ ልጅ ባል ነው ጓደኛ ነው እሱ እንኳን እንዲህ ይህን መልስ ይመልሳል ብዬ በምንም ተአምር አላምንም። ገለቴ ከዚህ ከብሔራዊ ደህንነት ፌዴራል ፖሊስ የት ልጅ ጋር ሆኖ ተጭበርብሯለች ብሯለች በእርግጠኝነት ሞር ለማረጋገጥ የመጣው ለምን? ይሄም ባል እንኳን አይልም። ይሄም መልስ እንኳን ጓደኛ ክሮች ስኬት የሚሆናሉ አንዳንድ እቅዶች ደግሞ ከስኬት ውጭ ይሆኑብሃል። ስለዚህ የእነሱ ትዳር እኮ ደግሞ አሁን እንደ አዲስ እንደተጠመደ ፈንጂ ሆኖ ፈነዳ እንጂ ከዛሬ ሰባት አመት በፊት የነበረ ነው። በእርግጠኝነት ምነግርህ ደግሞ መሰረትም የዛሬ ሰባት አመት ታቋለች። ይህን ጊዜ ይህን ጉዳይ እሷ ራሱም ተናግራለች። ገለቴም አዎ ከሰባት አመት በፊት ባለጊዜ ቆራጭና ፈላጭ ስለነበራችሁ እቺ ልጅ ማጋ አቤት ውኡ ብላ ትጠራ ጊዜው ቆራጭና ፈላጭ የነበራችሁ እንደፈለጋችሁ ሰው ማድረግ የምትችሉበት ወቅት ስለሆነ አሁን በውሸት ልታስተባብልላት መጣህ እንጂ። አትሌቲክሶች ማህበር አላቸው እና በተለይ ለሴቶቹ አብረዋት ለሚወጡት የቅርቤ ነው ለምትላቸው በትዳሯ ውስጥ ስላለው ነገር ነግራቸው ነበረ። ሁሉም ጸጥ ነው ያሏት። አንዳቸው እንኳን ወቅታዊ ምላሽ ለመስጠት ወይ በሽምግልና ነገሩን ለመዳኘት ምን ለማለት አንዳቸውም ተነሳሽነት አልታየባቸውም። ነገር ግን ይሄ ነገር እሁድ የእሷ ንግግር ተላልፎ ከዛ በኋላ ሰኞ ሙሉ ሚዲያው ሲቀባበለው እና ምን ሲያደርገው ማክሰኞ ጋዜጣዊ መግለጫ ፌዴሬሽኑ አዘጋጀና እዛ ላይ የሚያነቡ ሰዎች እዛ ላይ እንዲሆኑ አሉ ምናምን ነገር የሚሉ ቀረቡ። ያ ሁሉ አግባብነት የለውም። መጀመሪያ የት ሄደው ነበረ? በጣም ብዙዎቹ በጣም ብዙዎቹ የገለቴን ጉዳይ እያውቃሉ እያወቁ ግን ዝም ብለዋል። ምን ያድርጉ ባለ ጊዜ ስለነበራቸው አለመልሷን አይተው እንጂ ተናገር ያለውን ብያለው ብላለች። ስለዚህ አሁን ካለፈና እንትን ካለ በኋላ የህዝብ አጀንዳ ሲሆን ወይ ደግሞ ህዝቡ እንዴት ማህበር የላትም ወይ ጓደኞች የላትም ወይ እያለን እነሱን ማጠርጠር ሲጀምር ምላሽ ለመስጠት መዘጋጀቱ ያን ያህል ተገቢ አይደለም። ይልቅ በሌላ ነገር ሳፖርት መደረግ እንድትችል ለምሳሌ ትልቅ እኔ የስነ ልቦና ድጋፍ የሚያደርግላት የስነ ልቦና ባለሙያ በቅርብ ያስፈልጋታል ብዬ አምናለሁኝ። ብዙ ነገሮችን የምትወስንበት የምትሄድበት አይነት አካሄዶች ጥሩ ስላልሆኑ በዛ ደረጃ ሰው ያስፈልጋታል። ያንን በዛ በዛ ይረዷት። ለምሳሌ ፌዴሬሽኑ ብዙ ጊዜ አትሌቲክስ ውስጥ ሲመጡ ወደ ሩጫ ወደ ስቴጁ ከመግባታቸው በፊት የስነ ልቦና ባለሙያዎች አሉ ልክ እንደ ወጌሻ ምናምን እንደሚዘጋጀው እንደዛ በግሏ ኖሮ ይሄ አይምሯን የተጎዳ አይምሯን ቢውልድ ሊያደርግ የሚችል ነገር ቢሰራላት ጥሩ ነው። ከዛ በኋላ ይህ እናምት ንብረት መልሳ ነገ ታመጣዋለች የሚል እምነት ነው ያለኝ። በዚህ መሀል እንደው አጥርተህ እንድታልፍ ጥያቄዎችን እየጨረስኩ ነው። አዳምጦ ጥያቄ የቴሌጅ ነው ብሎም ማስተባበያ የሚሰጠው ሰው ከውጭ ሀገር ሆኖ ያነሳው አንድ ነገር ነበራል እንኳን ለገለቴ ቡሩቃ የደህንነት ስጋት ሊሆን ይቅርና እሱ መኪናው በጥይት ተበሳስቶበት እንደዚህ ብሎ አንድ መረጃ እንትናትና ሰውም ይሄ ጉዳይ እንዴት ነው ብሎ ትንሽ ኪብሬ ሲሆኖ እዛ ላይ ትኩረት ሰጥቶ ይነጋገር ነበረ። ስለዚህ ጉዳይ ምንድን ነው የምትለን? በእርግጥስ እንዲህ አይነት አደጋ ገጥሞት ነበር? እንዲህ አይነት አደጋ መግጠሙን በአጋጣሚ አልሰማሁም። ግን በሚገርም ሁኔታ ነው። ጨዋታ እዚ ጋ ነው። አማሃ አማሃ ደገፋ አንተም ጠይቀዋል። ጥሩ ነው። አማሃ አየ ወንጀል እንደሆነ በሕግ እንደሚያስጠይቀው ያልተመታ መኪና ተመታው ብሎ ቢል ፖሊስ የቱ መኪና ነው የተመታው፣ መቼ ብሎ እንደሚጠይቀው ስላየ አይ አላየውም ማለ ቁልፍ እቺ ነች። እኔ እቺን ቪዲዮ ልሰራበት የፈለግኩት ለምን ያኛ ውጭ ሀገር ስላለ አይጠይቅም። ይሄኛው በውሸት መኪና ተመቷል አዎ ከተባለ ፖሊስ በወቅቱ መኪና ተመቶ ሪፖርት የተደረገበት የትኛው መኪና በጥይት እንደተመታ መቼ የሚለው ጣጣ እንደሚመጣበት ስለሚያውቅ እሱን አይ አልሰማውም አለና ነገር ግን የደህንነት ስጋት እንዳለበት ብሎ ልክ ይሄ ሰውዬ ባለው ራሱ ባልየው ነው ማስካ ጥልቆ የመጣው ወይስ ጓደኛ ነው? ትልቁን ነገር አልሰማውም አለ። ትንሿን ነገር የአልጋቸው ላይ ልጅ መውለድ አለመውለድ እንኳን ድፌን ሲያርግላት፣ ትልቁ ግን ልሰማ የሚገባ መኪና በጥይት መመታት የሚያደርስ ድረስ ያለውን አልሰማውም አለ። ለምን በሕግ አስጠይቀዋላ። ውሸት ማውራት አይችልም በሱ ጉዳይ ስለዚህ አመሃ ደገፋ ባልየውን ነው በተዘዋዋሪ ማስካልብሰው እንተርቢ ያደረግከው ወይስ ይሄ ጓደኛ ነው? በዚህ ልክ ለባል ትዳር ውስጥ ገብቶ ሁሉን ነገር መልስ የሚሰጠው የሚለው በጣም ጥያቄ ሆኖብኝ ነው በወቅቱ የሚሰማት ያልሰማው ይሄ እህትየው የሚባለው የእህቴ ልጅ ነው የሚለው፣ መኪና በጥይት ተደብድቦ ነበረ ያለው። አሁን እንግሊዝን ያለው በወቅቱ ፈላጭና ቆራጭ የነበረ ሰው ነው። ሊገላት ሁሉ ይችላል። አሁን እኔ የምጠራጠረው ባልየውን ራሱ ያንን ፎቶ አንስቶ ራቁቱን የለጠፋችሁ ራሳችሁ ይመስለኛል። እኔ በወታደራዊ አይን ስመረምረው ማለት ነው። ራሳችሁ ልጁን ሰውራችሁት መንግስት ወስዶ ገደለው ልትሉ የምትፈልጉ ስለሚመስል ፖሊስ ጠርጥር ብዬ ነው የምጠረጥረው። አሁን ይሄ ልጅ የሆነ ልጁንም ለማስወገድ ወደ እኔ ይመጣል ብሎ ልጁንም አስወግዶ ቪዲዮ አንስቶ ፎቶ አንስቶ ፎቶውን በፖስት አድርጎ ፖሊስ ምክንያቱም እኔ ጋር የለም ብለዋል። መንግስት መያዙን አላረጋገጠም። ይሄና የደህንነት አባሉ ልጁን አስወግዶ ወይ ሰውረውት መንግስት ወስዶ ገደለው ሊሉ ይችላሉ። ከገደሉ በኋላ ጉዳዩ ወደ እሱም ወደዚህኛውም እንደሚመጣ ስለታወቀ ነው የሚለፈልፈው ይመስለኛል፣ ሁልጊዜ ሚዲያ ላይ ያቀርበው። እኔ ይሄ ልጅ በህግ ቁጥጥር ስር ሆኖ መመርመር አለበት። ድራማ አለው። በጥይት የተደበደበ መኪና ላየው ያለ ሰውዬ አልጋ ላይ የሚያረጉትን ሁሉ የሚያወራ ባል ይመስል ኢንተርቢ የሰጠ ሰውዬ አንድ ነገር አለበት። ፈሳ አለበት፣ ዝላ አይችልም የሚባለው አይነት ኢንተርቪ ነው እየሰጠ ያለው። ሌላ ቶታል ባሎሎ ተከላክሎለት የት ልጅ ነኝ የሚለው እንግሊዝ የሚኖረው ከዚህ በፊት በጥይት መኪናው ተደብድበዋል የሚለውን እኔ አልሰማውም አለ። አየ የእኛው መረጃ አምጣ የማ መኪና ነው የሚለው ሲመጣ ውሸት ከሆነ በግ ጠየቃለሁ ብሎ ስለፈራ አገር ቤቱ ስላለ አልሰማውም አለ ማለት ነው። አልሰማውም አለ፣ ራሱን አገለለ። ሌላዎችም በሬ ወለደ አብረ ነው። ንብረቱን ያጠፋው መካሪው አንተነ እንዴት አድርጎ ገለቴ ቡርቃን ባዶ ማስቀረት እንደነበረ አማካሪ ነበርክ ማለት ነው። ወይም ራስ ማስክ ቀይረ መተ እንደ ባል ን ባል ራስ የሆነ መተ ሳትሰጥ አትቀርም። ፎቶውን ቀይረ ፊትም ማስክ አጠልቀ ብዬ ነው ማምነው ባል እንኳን በዚህ መልክ አንተ እንደመለስኮ አይነት ይመልሳል ብዬ አላስብም። ኢንተርቢው ቢጠየቅ አይመልስም ነገር ግን ትልቁን ነገር ላይ ክደት ፈጸምክ ይህንን ሁሉ ስለ እነሱ ስትሪ ያውቀ እንግሊዝ ያለው እህት ልጅ እያወቀ አንተ የእነሱን የአልጋ ላይ ውሎ እንኳን ማርገዝና አለማርገዟን ምክንያት ተንትነህ መኪና በጥይት ተደብድቧል ተብለ ስትጠየቅ ግን አላየውም ብለህ ካልክ ያልሆነ እንተርቪው እየሰጠ እንደሆነ ግልጽ ማስረጃ ነው ብዬ ነው። አመሃ ደገፋ ብዙ ጥያቄዎች አላልተ መወጠር ሲገባ ይሄንን እንዴት አወቅ? ይሄንን እንዴት አየ? ባል እንኳን ይህን ሊያውቅ አይችልም። መባል ያለባቸውን ጥያቄዎች እንደ ባል መልስ ሲሰጥ ባልየውን ራሱ አስወግዶት እንዳይሆን ጥርጣሬ አለኝ እኔ እንዲህ ያንቀለቀለው ንብረቱን ከባልዮ በላይ ይሄኛው በልቶ ነው ብዬ ነው። የልጅቷ እምባ ነው ያፍጨረጨረው ብዬ ነው የምጠይቀው። ፌዴራል ፖሊስ ግን ልጁ እውነተኛ በፖሊስ ካልተያዘ ልጁ ከተወገደ ይሄ ሰውዬ ልጁን አስወግዶታል ብዬ ነው የማምነው እኔ፣ ሌላ መረጃ እንዳያወጣ ብሎ። መልካም ጊዜ፣ መልካም ቆይታችን ለማለት ነው። አመሃ ደገፋ ይድረስልኝ።